በስማ ወወልዶ መንፈስ ቅዱስ አህዱ አምላክ አመስራሁ ለመስከረም በዛት ዕለት አረፈ አብ አትናቲዮስ ሊቀ ጳጳሳት ዘስክንድሪያ ሙልቆም ወለሊቃና ጳጳሳት እስራ ወሰመንቱ አንድ አምላክ በሚሆን በአብ ወወልዶ መንፈስ ቅዱስ ስም መስከረም 20 በዝጭ ቀን ለሊቃና አባሳት 28ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ አትናቲዮስ አረፈ። ይህም አባት አስቀድሞ የእስክንድርያ ሀገር ቤተክርስቲያን መጋቢ ነበረ። ከእርሱም በፊት የነበረ ሊቀጳጳሳት አባ ጴጥሮስ ባረፈ ጊዜ ይህንን አባት ሊቀጵጵስና ይሾሙት ዘንድ ሁሉም ኤጲስቆጶሳት መኳንንቱና ሊቃውንቱ ህዝቡም በአንድ ምክር ተስማሙ። በእግዚአብሔርም ሕግ በመጽናት ያደረገውን መልካም ተጋድሎና ቅድስናውን ስለ እርሱ ስለተነገረ፣ መንፈስ ቅዱስም እንዳደረበት ስለተረዱ ያለ ፍቃዱ ወስደው ሊቀጵጵስና ሾሙት። ከዚህ በኋላ ክብር ይግባውና የክርስቶስን መንጋዎች በምክሩ፣ በትምህርቱ፣ በጸሎቱ ከዲያብሎስ ተኩላዎች በመልካም አጠባበቅ ጠበቃቸው። እኒህም ሃይማኖት የሚለውጡ መናፍቃን ናቸው። በሊቀ ጵጵስናው ሰባት አመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱን ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ድንግል መሊዳማ በሰማይትነት አረፈች። ደግሞም የድንግል አቴና የፊና የፊላ የመነኮስ አብርሃም የታዲዮስ የአቢናፊኒዮስ የጻድቁ አርማኒዎስ የኢየሩሳሌም ኤጲስቆጶሳት አለቃ ሰማይት የሆነ የስምዖን መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሃያ አንድ በዝሽ ቀን አምላክን የወለደች የቅድስት ድንግል ማርያም እመቤታችን የበዓሏ መታሰቢያ ነው። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረዲት ያሳትፈን። በመስከረም 20 ቀን የሚከበሩ አመታዊ ቅዱሳን በዓላት አባት ናቲዎስ ካልዕ፣ ቅድስት መሪዳማ ድንግል፣ ቅድስት አቴና ድንግል፣ ቅዱስ ስምዖን ዘኢየሩሳሌም ቅዱስ አብርሃም መነኮስ፣ ወርሃዊ በዓላት ቅዱስ ዮሐንስ አፂር! ቅዱስ አክሎግ ቀሲስ፣ ቅዱስ አጼ ካልብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኒዮስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት፣ ቅዱስ ወክቡር ማር ቴዎድሮስ! ሰማይት። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋል፣ የማይኮራ የማይቆጣ፣ የማይሰክር፣ የማይጨቃጨቅ ነውረኛ ረብ የማይወድ! ነገር ግን እንግዳ ተቀባይ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ ራሱን የሚገዛ ይሁን። የሐዋርያው ቲቶ መልእክት አንድ ሰባት። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን፣ እናቶቻችን በረከት ረድኤት ያሳትፈን ክፉን ያርቅልን፣ በጎን አቀብልን። በጸሎታቸው አስቦን፣ አትርሱን ያሉትን በያሉበት ያስብልን። ለዓለም ሁሉ ሰላምን ፍቅርን አንድነትን ይስጥልን። በሰማነው እንድንጠቀም ሰላሳ ስሳ ያማረ ፍሬ እንድናፍራ እንድናፈራ የመንግስቱ ወራሽ የክብሮ ቀዳሾች እንድንሆን አምላክ በቸርነቱ ይርዳን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ